ቡድነት ከበራችሁ ተመልካቾች፣ ዛሬ እንግዲህ ስለ ሲልኮት ቀለም የምናወራ ነው የሚሆነው። ብዙዎቻችሁ እንደሚታወቀው እንግዲህ ስለዚህ ቀለም ሲነሳ ለራሱ የሆነ ሌላ አይነት ከለር የሚሰጥ ይመስላችኋል። ከመጀመሪያው ቅብ ጋር ልዩነቱ ምንድነው? ጥቅሙስ ምንድነው? እያንዳንዱ በዝርዝር የምናየ ነው የሚሆነው። ቀለሙ እንግዲህ እዚህ ጋር የምትመለከቱት ነው። ይሄ ነው ቀለሙ፣ ነጭ ነው። በቃ እንደምታውቁት ነው። ከዚህ ላይ ምንድነው፣ ፓውደር አለው። ለዚህ ቀረባር ከተሳያችሁ የላይነት ነገር ፓውደር ነገር አለው እዚህ ማለት ነው። አብሮ ከዚህ ጋር የሚበለበጥ ማለት ነው። ያን እንግዲህ እንዲያንጸባርቅ የሚያደርገው ነው። ለማንኛውም እንግዲህ ሙሉ ቪዲዮውን ተመልከቱት። ይሄ ነው ጋሎን እንግዲህ ይሄ ነው የምትመለከቱት ይመስላል። በዚህ አንዱ ጋሎን የሚባለው እንግዲህ ይሄ ነው። በሌትር ደረጃ 15 ሌትር ነው ማለት ነው። ስለዚህ ነጭ ነው፣ ሀይት ነው እንደምትመለከቱት። ይህንን ይመስላል እንግዲህ በግልጽ የማነጋራችሁ ነው የሚሆነው ይህ ቪዲዮ ውስጥ ከፍጻሜው ተመልከቱት አብራችሁ ይቆዩ አሰላሙ አሌይኩም ወረቱላ በረካቱሁ ሰላም ደህና ናችሁ ውድ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከእኔ ጋር አልሀምዱሊላሂ ሁሉ ሰላም ነው እናንተ በያላችሁበት ሰላማችሁ ይብዛለኝ ውድ የተከበራችሁ ተመልካቾች እንግዲህ ይህ ቤት ከአሁን በፊት እንግዲህ አሳይቻችኋለሁ ኮርኒሱም ግድግዳውም ይህ ከለር ተቀብቶ ነበር። ከዚህ ላይ እንግዲህ አሁን የሲልኮት ባርኒሽ እየተቀባ ነው። እንግዲህ እንደምትመለከቱት ይህ እንግዲህ የመጀመሪያውን ከለር አይቀይርም። ምንድን ነው የሚያደርገው? እንዲያንጸባርቅ ያደርገዋል። ከዚህ ሌላ ደግሞ ጥቅም ውስጥ ምንድን ነው የሚለውንም የምነግራቸው ነው የሚሆነው። ነገር ግን ይህ ሲቀባ እንግዲህ እንደምታዩት ይህ የተቀባው ነው። ለምሳሌ ሳይቀባ በፊት ያለው የምታዩት ነው ያኛው ከለር ነው። ምንም የሚቀይረው ነገር የለም። ነጭ ነው ቀጥታ ከእሱ ላይ ሲያርፍ የመጀመሪያው ከለር ምንም የሚቀየረው ነገር የለም። ባለበት ነው የሚሆነው። ምንድነው የሚሆነው ግን ያንጸባርቃል። በዛ ላይ ደግሞ ግድግዳው ቢቆሽሽ በቀላሉ ማጠብ ትችላላችሁ፣ እንደፈለጋችሁ ይህንን ኦሞ ላርጉ አድርጋችሁ ግድግዳችሁን ፏፍ አድርጋችሁ ስታጥቡት የሚለቅ ነገር አይደለም። ጥቅሙ እንግዲህ አንዱ ይሄ ነው። ሌላኛው ጥቅሙ ምንድነው? ከታች የተቀባውን ቀለም ለብዙ ጊዜ እንዲቆይ ያደርገዋል ማለት ነው። ያ ማለት እዚህ ጋር የተቀባውን ይህን ቀለም ለብዙ ጊዜ እንዲቆይ የዚህ መደረብ በጣም ጠቃሚ ነው፣ ለታችኛው ቀለም ይጠብቀዋል ማለት ነው። ሁለተኛ ጥቅሙ እንግዲህ ይሄ ነው። ሌላኛው ሶስተኛው፣ ይታጠባል ብያችኋለሁ፣ እንድናጠብ ያግዘናል ማለት ነው። ምንም የሚሆነ ነገር የለም። ውበቱም በጣም ነው የሚያምረው። ስለዚህ ቤታችሁን በዚህ ልክ ወጪ አውጥታችሁ ይህን ቀለም መተው የለባችሁም፣ ማስቀባት ይኖርባችኋል። ምክንያቱም በጣም ነው አስፈላጊነቱ፣ ወሳኝ የሆነ ነገር ነው ማለት ነው። ስለዚህ እነዚህ ማስቀባት ይኖርባቸዋል ለማለት ነው። ዛሬ እንግዲህ ግልጽ የሚሆንላችሁ ባለሙሉ ተስፋ ነኝ። ይሄ ነው እንግዲህ ሙሉ ክፍል እንግዲህ በዚህ ልክ የሚቀባ ነው የሚሆነው። ወደዚህኛው ክፍል ስንገባ እንግዲህ የምታወቅ ነው፣ እዚህ ልጆች መኝታ ክፍል ላይ ይቺ ከለር ናት እንግዲህ የተቀባችው ይሄ ሲቀባ እንግዲህ እንደምታውቅ ምንም የሚቀይረው ነገር የለም። ትንሽ በዘዝ የሚለው የመጀመሪያ ውጥብ ይሄኛው ትኩስ ስለሆነ ነው። ስለዚህ ይሄ አሁን እንግዲህ በቃ በጣም የሚያንፀባርቀው ያምራል። ታችኛውን ቀለም ይጠብቅልናል። ማጠብ ትችላላቸው። በተለይ ልጅ ቤት ሲሆን እንግዲህ በልተው የሆነ በተለያየ ነገር ሊረጫጭ ይችላል። ግድግዳ ሊበጃቸው ሊነቁት ይችላሉ። እንዴት ቁሸሽ ሲል ቤታችሁን አድርጋችሁ የምታጥቡ ነው የሚሆነው ይሄ ነው እንግዲህ የቫርኒሹ ወይም የሲልኮቱ ጥቅም እንግዲህ ይሄ ነው። ከለሩም ነጭ ነው እንደ ተመለከታችሁት፣ ይሄን ይመስላል ቤቱ እንግዲህ ይሄን ይመስላል። አላያችሁት? ማሻአላ ያው ሙሉ ለሙሉ እንግዲህ ዛሬ ተጠናቀቀ ማለት ነው። ይሄ ከተቀባ እንግዲህ አምፖል ነው የሚቀረው ቤቱ አንፈሉ ደግሞ እንግዲህ ባለቤቱ ያስብበታል እንግዲህ እንዳቅሙ። አንፈሉ ላይ እንደምላችሁ መቶሽ አለ ሰባሽ አለ፣ ሰላሳ ሺ አርባ ሺ በአስራአምስት ሺ በአስር ሺ ማለቅ የሚችሉ አንፈሎች አሉ። ሰውየው እንግዲህ እንዳቅሙ ነው። ስለዚህ ሰሞኑን እንግዲህ ያለቁ ቤቶችን ቀለም እየቀባ ነው ብያቸዋለሁ። እንሻላ ሙሉ ቤቶች እንግዲህ ሰሞኑ የምናስረከብ ነው የሚሆነው የሌሎቻችሁን ቤቶች ግ ቀለም ይቀባሉ። ይህንን የመሰላት ውድ ተመልካቾች፣ ቻናላችን እንግዲህ ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ስለምታበረታት ደግሞ ከልብ ነው የምናመሰግነው። ስለዚህ ቀለም እንግዲህ ድል የሆነላችሁ በአለሙሉ ተስፋ ነኝ። የአንዱ ጋለም ዋጋ እንግዲህ ከነ ፓውደሩ ምናምን 12 ሺ ብር አካባቢ ይገባል። እንግዲህ አሁን ላይ አሁን ላይ ያለው ገበያ ነው ይሄ። ቀለሙም እንግዲህ በሊትር ደረጃ 15 ሊትር ነው ብያቸዋለሁ። አንድ ዙር እንደዚህ ከተሄደ በኋላ ድጋሚ ደግሞ እንደዚህ አንድ ዙር የሚደገም ነው የሚሆነው። ከዚያ በኋላ ሲደርቅ በጣም ነው የሚያምረው። አሁን ገና ትኩስ እርጥብ ስለሆነ የማንጸባረቅ ባህሪው አሁን ላይ ግልጽ አይሆንላችሁም። ሲደርቅ እንግዲህ በደንብ ነው የሚያምረው የሚያንጸባረቀው ማለት ነው። ማሻአላ ያው አንድ ዙር አንድ ዙር ግዴታ መደገም አለበት። እንደምትመለከቱት እንግዲህ ይሄንን ከይሄ ሙሉ ተቀብቷል። እንደዚህ አሁን ሁለተኛ ዙር እየተደገመ ነው። ሁለተኛ ሲደገም በጣም ምርጥ ይሆናል ማለት ነው። ከዛ በኋላ ይደርቃል። በጣም የሚያንጸባርቀው የሚያምር ነው የሚሆነው ውድ ተመልካቾች፣ ሌላው ዲዛይኑን ካሁን በፊት ላላያችሁት አንዳንድ ዲዛይኖችንም ላሳያችሁ። ምናልባት ቪዲዮ ለመጀመሪያ ጊዜ የምትመለከቱ ልትኖሩ ስለሚችሉ ይህ ሳሎን ላይ ያለ ዲዛይን ነው። ይህን ይመስላል ማሻአላህ። ሌሎች ክፍሎች ላይ ያሉትንም የማሳያችሁ ነው የሚሆነው አቅራችሁ ይቆዩ። አስተያየታችሁን እንግዲህ ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ግልጽ ያመመላችሁ ነገር ካለ በጥያቄ መልክ አድርጋችሁ አስቀምጡልኝ። የምመልስላችሁ ነው የሚሆነው። ይህ ነው ደግሞ የልጆች መኝታ ክፍል ላይ ያለው ዲዛይን ደግሞ ይህንን ይመስላል። ያው ብዙዎቻችሁ እንግዲህ ይህንን ቪዲዮ ስለሰራሁበት አይታችሁታል። ምናልባት ለመጀመሪያ ጊዜ ለምትመለከቱ ዲዛይኑን አሳየን ልትሉ ትችላላችሁ። ለምን አላሳየንም? ግድግዳውን ብቻ ሳይናችሁ ስላችሁ ጥያቄ ብታነሱ በሚል ነው፣ እንግዲህ ለመደጋገው ፈልጊ አደለ ተመልካቾች። ይህን ይመስላል። እንዲሁም ደግሞ ማሰራት ለምታስቡ ዲዛይኖችን ለመምረጥ ምቹ ይሆናል ለእናንተ ማለት ነው። ይሄ ነው መኝታ ክፍል ላይ ያለው። ደግሞ ላሳያችሁ፣ አብራችሁ ይቆዩ፣ አብራችሁ ይቆዩ። ወደዚህ ስንመጣ ደግሞ ይሄን ይመስላል መኝታ ክፍል ላይ ያለው ዲዛይን። እንዴት አያችሁት? የትኛው ዲዛይን ተመቻችሁ? የሳሎኑ፣ የልጆች መኝታ ክፍል እንዲሁም ደግሞ የዚህ ያለው የአዋቂዎች መኝታ ክፍል የትኛውን ወደዳችሁት? ሀሳባችሁን እንግዲህ ኮሜንት ላይ አስቀምጡ። ይህን ይመስላል እንግዲህ ዝግ ያለው ዲዛይን ቤቱ። ይበልጥ ስፖትላይቶቹ ተገጣጥመው አምፖኑ ተገጣጥሞ መብራት በርቶ ብናየው ማሻ አላህ በጣም ነው የሚያምር የሚሆነው ማለት ነው። መቃመም እንግዲህ እንደታያችሁት ተቀባብተዋል። ግድግዳ ቀለም በኮሎም ማሻላ እንግዲህ ይህን ይመስላል። ዛሬ እንግዲህ ይህን ቤት ሙሉ ለሙሉ እናስረክባለን። ለአምፖል ገጠማ ብቻ ነው እንግዲህ መቅጠም ባለባቸው ሰዓት ሲገጥሙ አምፖል እንገጥማለን። ሌላው ሶኬትና ማብሪያ ማጥፊያዎች አብረው የዛኔ ነው የሚገጣጠሙት። ከዛ ውጭ ያለው ስራ እንግዲህ ይህን ይመስላል እንደታያችሁት ወደ ተመልካቾች ስለዛ ያስፈልጋችሁ እንግዲህ ይህንን ይመስላል። በሌላ አሪፍ ቪዲዮዎች እንገናኛለን። እንሻላ እስከዚያው ባላችሁበት ሰላማችሁ ይብዛልኝ። በአዲስ ነገር በዚህ ሁለት ቀን ጠብቁኝ ማለት ነው። እንሻላ